አሰላሙ አሌይኩም ወረሐመቱላሂ በረካቱ። ሰላም ሰላም ብያለሁ እሑድና የተከበራችሁ የፋፌ ወሎ ቤተሰቦች፣ አለን አለን። ዛሬ ደግሞ ምሳ እየሰራሁ ነው፣ ቤቴ ነኝ። ዛሬ ምሳ እየሰራሁ ነው። ይሄላችሁ፣ ይህን የመስላት ሽንኩርቴን እያልቁ ላለው ነው። አሁን ደግሞ በፌር እንትን ነው መፈር በክሰል ነው ውጭ ላይ ሆኜ ነው የምሰራው፣ እና ያው ክሰል ታውቃላችሁ የግድ ንፋስ ስለሚፈልግ እና ያው ምሳ እየሰራሁኝ ነው። አሁን ሁሉንም ነገር አዘገጃጅቼ ጨርሻለሁ። ይሄው ቲማቲሜንም ቀጠቀጭ ያለሁኝ ይሄው ካሮቴንና ድንቼን፣ እዚ ደግሞ ነጭ ሽንኩርት ልጭ ያለሁኝ እና ነጭ ሽንኩርቴን አሁን ልቀጠቅጥ ነው። ይህንን ይመስላል ዛሬ እቤቴ ነኝ፣ ምሳ እየሰራሁ ነው። እናንተ ያው እንግዲህ ሼር ላይክ ሰብስክራይብ ማድረጋችሁን ናት አትርሱ። አህሪቡ ዛሬ ምሳ ልሰራ ነው። ኑ ምሳ ከኔ ጋር ናችሁ። ዛሬ ይሄንን ይመስላል። ለማንኛውም የኔ ውዶች መደም ቅመሞች የወላችሁ ዛሬ እኔ በቃ ቤቴ ነኝ። የምን አለ ወዳለ ወድኮ ወዳል ሄርኩኝ ቤቴ ቁጭ ብዬ ቤቴን አዘገጃጀው አምሳይ ነው እየሰራራሁ ነው። እንጀራ ጋገርኩኝ። እንግዲህ ይሄን ይመስላል ኑሯችን። ከስደት መልስ ይሄን የመሰለ ኑሮ ነው የምንኖረው። እንደዚህ እንደዚህ እያልን ያው ነው ያው ነው ከልኩ አያልፍም። ብቻ እናንተ እስኪ አበረታቱን፣ እንግዲህ እንድንለምደው ከሰል ወረ ደሞ እና ይሄንን ይመስላል እንግዲህ ያው እየሰራሁ ነው ንፋስ እንዲቀጣጠልልኝ ነው እንትን የምለው እና ሽሩ ይህን ይመስላል። ዛሬ ምሳ እንግዲህ፣ ከኔ ጋ ናችሁ። እሺ አሁን ተቀጣጠለ፣ እየተቀጣጠለ ነው ያያችሁ፣ እንደዚህ ሳርገበግበ ንፋስ የለም ዛሬ፣ ዳመና ነው። የግድ ማርገብገቢያ መኖር አለበት። ያው ማርገብገቢያችንም ያው እንግዲህ ጎጆጭ አይደለንም የካርቶን ነው። ያርገበግባል። ምንም አይደለም። እንደዚህ እያሉ መኖር ኑሮውን እኮ ካካበዱት ምንም ቀሎ አያውቅም፣ ይከብዳል። ቀለል አድርገን በያለን በተቻለን ነገር በዚህ አሁን ለምሳሌ እኔ አልገዛሁም፣ ማርገብ ገቢያ በደንብ አለ በደንብ የከሰል ማቀጣጠያ ማርገብ ገቢያ አለ። እኔ ግን እሱ የለኝም፣ ያው ብገዛም ትንሽ ነው ብሩ፣ ግን በቃ እስከዛው ድረስ ግን ይኸው ካርቶኔን ቀደድ አድርጌ እየተጠቀሙ እኮ ነው። ይህን ይመስላላችኋል። እናንተም በርቱ እንግዲህ፣ ኑሮን የዚህ አይነት ኑሮ ነው የምንኖረው። እንደው ዝም ብላችሁ አታካብዱት። እናንተ ቀለል አድርጋችሁ ኑራችሁ ኑሩ። አገራችሁ ላይ በዚህ አይነት መልኩ ቀለል አርጋችሁ መኖር ሁሉንም እናሟላካል አይሟላ እና ይህንን ይመስላል እንዲያውቅ ደግሞ እና ሽሩ ነው አሁን አዘገጃጅቻለሁ። ያው በርበሬንም አቅርቤያለሁኝ ሽንኩርቴን እያበሰልኩ ነው። እና ይኸው እንግዲህ ቀይ ወጥ ነው የምትሰራው። ይሄንን ይመስላል። ያው እንግዲህ ትንሽ ወደ ኩሽና ወደ ቤቴ እየገባሁኝ አሁን፣ ክሰሉ ንፋስ የለም አደከመኝ በእንትን ልሰራ ነው። በስቶብ እሰራለሁኝ። ይሄው በስቶቤ ልሰራ ነው ላችኋለሁኝ። እና ይሄንን ይመስላል። ያው እንደዚህ ቶሎ እንደውም ያፈጥነኛል። እና እኔ አሁን ይሄ ቶሎ በቃ በስለልኝ አጥራለሁኝ። መብራት የለም። እንዴት መብራት የለም! እና አያችሁት፣ ምርጥ ቀይ ወጥ ነው የምሰራው። እንትን ነው የምሰራው፣ ያው ምስር ነው የምሰራው። ይሄንን ይመስላል አያችሁት። እና አልጫ ደግሞ ያው እዚህ ደግሞ አልጫ ከታጥፍ ያለሁኝ። ይሄንን ደግሞ አልጫ ሰራለሁኝ። ያው ዛሬ የሆነch ሊ ጓደኛ ነበረችኝ። እሷ እመጣለሁ ብላይ ነው ምን ድፍ ምስር ነው የምሰራው። ይኸው ድፍ ምስርም ጠቅቅ ያለ ይታያችኋል። እዚህ ጋር ነው ካያችሁት፣ ይሄ ድፍ ምስር ነው ጠቅቅ ያለ። አሁን ይሄው ይሄ ለምስሩ ነው። አሁን ደግሞ ይሄንን አልጫ ሰራለሁኝ። ያው አብራችሁኝ ሆኖ በዚህ መልኩ እንግዲህ ያው ቡና ምናምን ፏ ብዬ ቡና አይና ፈላልቼ ጠብቃታለሁ። አሁን ትመጣለች ጓደኛዬ እና ይህንን ይመስላል ላችኋለሁኝ። ዛሬ ቤቴ ነኝ። ሼር ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ላለሁኝ አብሽሩልኝ ሲሆን ያላችሁ አሁን እንግዲህ ምስር እጨምራለሁ። አቆላልጥ ሲጨረስኩኝ እዚህ ምስር እየጨመርኩኝ ከዛ ያው እንግዲህ በዚህ መልኩ ይሄ አሁን በቃ አሁን ይበስላል። ውሃም ካስፈለገው ውሃ ጣል አርጋለሁ። ነጭ ሽንኩርት ቀጥቅጫለሁ አለኝ። ጨው ጨምራለሁኝ። በቃ ስራፍ እያወጥቼ ከዛ ልጫይን ደግሞ ሰራለሁኝ። ይሄንን ይመስላል። አብሽራለሁኝ። ዛሬ ያው እንግዲህ ቤቴ ነኝ። አሁን እቀጥላለሁ። አልጫ እንሰራለሁ። ያው እንግዲህ አብሽሩልኝ። አሁን ቀይ ወጤን እንሰራው ጨረስኩኝ። አሁን አልጫ ነው የቀረኝ። አልጫ ደግሞ ልሰራ ነው። ያው ጥንቅሽ እየበላሁ ነው። ትንሽ እስኪ ሳት ይምታለኝ። እኔ ደግሞ ወጣ ልበልና ወደዛ ጥንቅሽ ልብላ። ይሄንን ይመስላል አየችሁት። ምርጥ ምርጥ በቆሎ ሸት አለ ጥንቅሽ አለ ሁሉ ነገር አለን እና ይሄንን ይመስላል አሁን ከዛ ቀጣይ ደግሞ ቡና እናፈላለን ቡና እንጠጣለን ይሄ ነው እንግዲህ ከስዴት መልስ ያለን እንግዲህ ይሄ ነው ስራችን እኛ ያው ግብርና ነው ግብርና ደግሞ አሁን ጨራረስ በቆሎ አሁን የዘራ ነው። ጥንቅሽ ምናምን ነገር ባቄላው ምኑ እየተራረሰ ነው። አሁን ስራ ትንሽ እንትን ይላል። ከዛ ይቀጥላል ደግሞ በቆሎ አጨዳ ይባላል፣ ወይ ይጋጠጣል፣ እንትን ይላል፣ ይሸለቀቃል። ከዛ በኋላ ደግሞ እንደገና እንደ አዲስ ደግሞ ሌላ ዘር ይጀመራል ማለት ነው። ብላጊ ይዘራል። ብላጊ አሁን ለምሳሌ እኔ ይሄ በቆሎ የዘራሁት መሬት ብላጊ ስንዴ ይዘራል። መልሶ በቆሎ አይሆንም አይሆንም። በቆሎ ለማዚያ እንደገና ለቀጣይ ነው በቆሎ የሚሆነው። አሁን እኔ ከዘራሁኝ ወይ ስንዴ መዝራት እችላለሁኝ ጤፍ መዝራት ይችላለሁኝ። ግን እኔ ጤፍ እንኳን አልዘራም። ያው አረሙ አይቻልም። ጤፍ አረማለሁ ምናለሁ። ስንዴ ግን አንዴ ዘርቶ ስንዴ ይሻላል መሰል፣ ቀጣይ እንደዛ ነው። አሁን የእረፍት ሰዓት ነው። ሁላችሁ ፈልጌ ነው ያማለይ አሁን ያው የዘራ ነው ሁሉ ደርሰዋል። ቀጣይ እንግዲህ ደግሞ ለቀጣይ ስራ ነው የምንዘጋጀው እና ሁላችሁንም አመሰግናለሁ። እስኪ አገዳ እንብላ፣ አገዳ እንብላ፣ አገዳ አገዳ ያየላህ። አገዳው አለ። እኔ አላደርገውም። ለወቀለሽ ብዙም አይደለሁም። እንትን ግን ጥንቅሽ እወዳለሁኝ እና እየበላሁ ነው እንግዲህ ይሄ ነው ልጦ ነው የሚበላው እኛ አገር እንኳ ኢትዮጵያ ሁሉ የሚያውቃል እኔ ግን ሌላ አገር ወላ ጥንቅሽ የሚያውቁ አይመስለኝም አረብ ሀገርም አይቻል አቅም ሌላ አገር ቢኖር ያመጡ ነበር ይመጣ ነበር አሁን ማንኛውንም ነገር ይመጣላቸዋል ጥንቅሽ ግን አላየሁም ኢትዮጵያ ብቻ ነው መሰለኝ ያለው እ ለማንኛውም ይህንን ይመስላል ጥንቅሽ እየበላሁ ነው አብሽሩለኝ በርቱ። ቻው ሰላም ዋሉ።